ታል ደና ነው አያስፈልገውም ብለው ማቋረጥ ነው። ይህ ለከፍተኛ የጤና ችግር የሚዳረግ ነገር ነው። ስለዚህ ለሰባት ቀን ከተባለ ሰባት ቀን ነው። አሜሪካ በትናንትና ዕለት የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ ከጦርነት በኋላ ዓለም አቀፍ ሰላም አስከባሪ ኃይል የሚሰማራበትን መንገድ የሚዘረዝር ሀሳብ አቅርባለች። ይህም ታዲያ የኔታንያዊ መንግስትን ከማስገረምም አልፎ ብስጭት ውስጥ ከቶታል። ለእስራኤል መንግስት ባለቤቷን እየተማመነች በግ እላቷን ውጭ ታሳድራለች ይሉት የአበው ብሂል የሚሰራ ይሆን? አይደለም ሩሲያ ፕሬዚዳንት ቭላድሚር ፑቲን አሜሪካ የኒኩለር ሙከራዋን እንደገና ከጀመረች ሩሲያ የበቀል እርምጃዎችን እንደምትወስድ አስጠንቅቋል። የአሜሪካ አቻቸው ዶናልድ ትራምፕ አሜሪካ ከፈረንጆቹ አቆጣጠር 1992 ጀምሮ ያቆመችውን የኒኩለር የጦር መሣሪያ ሙከራው ለመቀጠል ማቀዷን ተከትሎም ፑቲን የክሬምሊን ከፍተኛ ባለስልጣናት የሩስያ ኒውክሌር ጦር መሳሪያ ሙከራን በተመለከተ ዝርዝር እቅዶችን እንዲያቀርቡ መመሪያ ሰጥተዋል። አዲስ የተወለዱ ህጻናት ሲርባቸው ወይም ሲያማቸው በማልቀስ ስሜታቸውን ይናገራሉ። ሆኖም አልፎ አልፎ ያለማቋረጥ ለረጅም ሰዓታት ሊያለቅሱ ይችላሉ። ጡት ቢጠቡ ብታባብሏቸው ዝም አይሉም። ተጨንቃችሁ ወደ ሕክምና ተቋም ስትወስዷቸውም ከተመረመሩ በኋላ ምንም ሕመም እንደሌለባቸው ሊነገራችሁ ይችላል። ጤና ይስጥልን የተወደዳችሁ የሀገሬ ቴሌቪዥን ተመልካቾች፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። የዕለቱን ሀገሬ ዜና በመምራት ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። እናንተ የተወደዳችሁ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛለሁ። ቀዳሚ ወደምናደርገው ዜና አልፋለሁ። ለህፃናት የሚታዘዙ መድኃኒቶች ላይ የአጠቃቀም ክፍተት መኖሩ ተገልጿል። ይህም ህፃናቱን ለተደጋጋሚ ህመም እንዳጋለጠ ተነግሯል። ህጻናት መውሰድ የሚገባቸው የመድኃኒት መጠንም በትክክል ያለመስጠት በብዙ ወላጆች ዘንድ የሚታይ ችግር መሆኑ ተጠቁሟል። ምህረት ደግፍ። ለህጻናት የሚታዘዙ መድኃኒቶችን በአግባቡ የመስጠት ችግር በብዙ ወላጆች ዘንድ እንደሚታይ ተገልጿል። በተለያዩ የህመም አይነቶች ለህጻናት የሚታዘዙ መድኃኒቶችን በጊዜውና በተገቢው መጠን አለመውሰድ ህጻናቱን ለተደጋጋሚ በሽታ እንደሚያጋልጥ በጽጌሬዳ አናንያ የእናቶችና ህጻናት የውስጥ ደዌና የቀዶ ህክምና የህፃናት ስፔሻሊስት ሐኪም የሆኑት ዶክተር እሸቱ በቀለ ገልጸዋል። በህጻናት ህክምና ዙሪያ ይህ ብዙ ጊዜ ችግር የምናይበት ቦታ ነው። ምንድነው፣ አንድ ህፃን ተመርምሮ የታዘዘለት መድኃኒት በአግባቡ መውሰድ አለበት። ህፃኑ ራሱ ስለማይወስድ ወላጆች ትልቅ ኃላፊነት አለባቸው። አንደኛ የሚወሰደው መድኃኒት ለምን ያህል ቀን ነው የሚሰጠው? በቀን ስንት ነው? በየሰዓቱ መጠኑ በትክክል መታወቅ አለበት እና በህክምና ባለሙያ የሚሰጣቸውን የአወሳሰድ ስርዓት ትምህርት በደንብ ተግባራዊ ማድረግ አለባቸው። ብዙ ጊዜ የምናየው ችግር ምንድን ነው ህፃናቱ ተሽሎታል ከብሎ ሁለት ሁለት ቀን ሶስት ቀን ከሰጡ በኋላ ተሽሎታል፣ ደና ነው አያስፈልገውም ብሎ ማቋረጥ ነው። ይሄ ለከፍተኛ የጤና ችግር የሚዳረግ ነገር ነው። ስለዚህ ለሰባት ቀን ከተባለ ሰባት ቀን ነው፣ ስድስት ቀን ብቻ አይደለም። ለአስር ቀን ከተባለ ለአስር ቀን ተከታትሎ በሰአቱ መድኃኒቱን ጨርሶ መስጠት ያስፈላጊ ነው እና ይሄ በጣም መሰረታዊ ነገር ነው። ህፃናት ህክምና ብዙ ጊዜ ችግሮችም የምናየው መድኃኒት ከማቋረጥ የተነሳ በሽታው በጣም አገርሽቶ ከፍተኛ ደረጃ ደረጃ ደርሶ የምናይበት ወቅት አለ። ስለዚህ ትልቁ የወላጅ ኃላፊነት ተመርምሮ የሚሰጠውን መድኃኒት በአግባቡ እና በስርዓት መስጠት ያስፈላጊ ነው። ህጻናት ህመም ሲሰማቸው በቶሎ ወደ ሕክምና ከመውሰድ ጀምሮ በሐኪም ታዘው በሚወስዷቸው መድኃኒቶች ላይ ወላጆች ከፍተኛ ጥንቃቄ ማድረግ እንዳለባቸውም ዶክተር እሸቱ አክለዋል። በተያያዘም ቀደም ሲል ለእናቶችና ህጻናት ሕክምና ብቻ አገልግሎት ሲሰጥ የቆየው የአናንያ የእናቶችና ህጻናት ሕክምና ከጽጌሬዳ የውስጥ ደዌና ቀዶ ሕክምና ማዕከል ጋር ጥምረት በማድረግ የሙሉ ሕክምና ማዕከል አገልግሎት መስጠት መጀመራቸው ተነግሯል። ሁለቱም ለየብቻ ነበር ሲንቀሳቀሱ የነበሩት። አሁን በአጠቃላይ ሀገራችን ውስጥ ለውጥ እያየን ነው። ሁሉም ነገር ደረጃውን የጠበቀ አገልግሎት የመስጠት አዝማሚያ እየመጣ ነው። ስለዚህ እኛም ከዚህ በፊት ከነበርንበት የተናጠል ስራ ደረጃውን በጠበቀ መልኩ ሁሉም ነገር ባሟላ የህንፃውም ስትራክቸር ሆነ የመሳሪያዎችን በበቂ ሁኔታ በብዛትም በጥራትም አመቻችተን ጥሩ አገልግሎት ለመስጠት ነው። እኛም የምንሰጠው አገልግሎት ደረጃውን የጠበቀ ኢንተርናሽናል ስታንዳርድ ይሁን ብለን ስለወሰንን ነው። ጽጌሬዳ ናንያ የእናቶችና ሕጻናት የውስጥ ደዌና ቀዶ ሕክምና ማዕከል በአሁኑ ሰዓት ደረጃውን በጠበቀ መሳሪያና ረጅም ዓመት ልምድ ባላቸው ሐኪሞች የተሟላ አገልግሎት እየሰጠ መሆኑን የማዕከሉ ዋና ስራ አስፈጻሚ ዶክተር አበበ ደምስ የጠቀሱ ሲሆን የሁለቱ ሕክምና ተቋማት መዋሃድ በተለይም በሀገራችን በተለያዩ የሕክምና ተቋማት ውስጥ ቅሬታ ሲነሳበት የሚስተዋለው የአገልግሎት አሰጣጥ ችግርን ለመቅረፍ የተሟላና ደረጃውን የጠበቀ አገልግሎት በመስጠት ረገድም ጠቀሜታው የጎላ መሆኑንም ተናግረዋል። በእስራኤል እና ሐማስ ጉዳይ የጸጥታው ምክር ቤት ያደረገው ስብሰባ እስራኤልን ያገለለ መሆኑ ተገልጿል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክል ዋልዝ በበኩላቸው በፍልስጤም ግዛት ውስጥ ሰላምና መረጋጋትን የሚፈጥር ተስፋ የተጣለበት ስብሰባ መደረጉን ተናግረዋል። ዳግም ተገኝ ተጨማሪውን አዘጋጅቷል። ባለፉት ጊዜያት የእስራኤል አጋር ሆና የቆየችው አሜሪካ አሁን ላይ እስራኤልን ያስኮረፈች ይመስላል። በእስራኤልና በሐማስ መካከል እያልተፈቱ ጉዳዮችን የያዘው ረቂቅ የሰላም ሐሳብ እስራኤልን ያላካተተ መሆኑ በእስራኤል ዘንድ ቅሬታን ፈጥሯል። በትራምፕ አስተዳደር ሐሳብ አመንጭነት በጋዛ ሰላም ለማምጣት የተፈረመውን የተኩስ አቁም ስምምነት ተከትሎ አሜሪካ ለጸጥታው ምክር ቤት በጋዛ ድንበር አቅራቢያ የሚሰማሩና በሐማስና እስራኤል መካከል እየተተገበረ ያለውን የተኩስ አቁም ስምምነት የሚከታተሉ ዓለም አቀፍ ሰላም አስከባሪ ኃይል ለማሰማራት ያለመ ውሳኔ ሐሳብ አቅርባለች። አሜሪካ በትናንትና ዕለት የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ ከጦርነት በኋላ ዓለም አቀፍ ሰላም አስከባሪ ኃይል የሚሰማራበትን መንገድ የሚዘረዝር ሐሳብ አቅርባለች። ይህም ታዲያ የኔታንያሁ መንግስትን ከማስገረም አልፎ ብስጭት ውስጥ ከቶታል። ለእስራኤል መንግስት ባለቤቷን የተማመነች በግ እላቷን ውጭ ታሳድራለች ይሉት የአበው ብሂል የሚሰራ ይሆን? አይደለም። በተባበሩት መንግስታት የአሜሪካ አምባሳደር ማይክ ዋልትስ በጋዛ የተኩስ አቁም ስምምነትን እንዴት ማራመድ እንደሚቻል ሐሳብ ከተሰራጨም በኋላ በጸጥታው ምክር ቤት ስብሰባ ላይ ብሩህ ተስፋ የሰነቀ ውይይት ተካሂደዋል ሲሉ ሐሳባቸውን ሰጥተዋል። በተጨማሪ መዋልስ ስብሰባውን ታሪካዊ ሲሉ ገልጸውታል። ይህም የፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ያላቸውን ጠንካራ አመራር የሚያሳይ ምሳሌ መሆኑንም አክለዋል። አሜሪካ ለሁለት ዓመታት በጋዛ ውስጥ የሚንቀሳቀስ የማረጋጋት ኃይል እንዲኖር የተባበሩት መንግስታት የጸጥታው ምክር ቤት ትእዛዝ እየፈለገችም ነው። በዚህም ጊዜ ሐማስ ትጥቅ ፈትቶ የረዥም ጊዜ አስተዳደር ዝግጅቶችን መዘጋጀትና ማሰብ የሚችልበትን የጥሞና ጊዜ ሰጥቷልም ተብሏል። ሐማስ በፖለቲካ ዓለም የራሱን ሰላማዊ ተቋም መመስረት እንደሚችልም ተገልጿል። በተባበሩት መንግስታት የአሜሪካ አምባሳደር ማይክል ዋልስ የጸጥታው ምክር ቤት አባላትን እንዲሁም ግብፅን፣ ኳታርን፣ ሳውዲ አረቢያን፣ ቱርክና የተባበሩት አረብ ኤሚሬቶችን ወደዚህ ስብሰባ ጋብዛለች። ዓላማውም ለውሳኔው ክልላዊ ድጋፍ ማሳየት መሆኑም ተነግሯል። የእስራኤል ብሔራዊ የጸጥታ ምክር ቤት ከፍተኛ ባለስልጣን እንደገለጸ ከዚህ ረቂቅ የውሳኔ ሀሳብ በፊት እንዳልተነገራቸውና እስራኤል እስካሁን ሰነዱን አልገመገመችም ሲሉ ተናግረዋል። ሰነዱ አልደረሰንም እያሉት ከፍተኛ ባለስልጣናቱ ጋዜጠኞች ከኛ የበለጠ መረጃ አላቸው ይህ ረቤለሽ ተግባር ነው በማለት የእስራኤል መንግስት በሁኔታው ማዘኑን ገልጸዋል። ረቂቅ የውሳኔ ሀሳቡ ቢያንስ ለሁለት ዓመታት በጋዛ ሰርጥ ውስጥ የሚንቀሳቀስ ዓለም አቀፍ ሰላም አስከባሪ ኃይልን እንዲሰማራ ይጠይቃል። ዋና ዋና ተልዕኮዎቹም የጋዛ ሰርጥን ከወታደራዊ ኃይል ነጻ ማድረግ፣ አዲስ የፍልስጤም ፖሊስ ኃይል መፍጠርና ማሰልጠን እንዲሁም ከእስራኤልና ከግብፅ ጋር በተቀናጀ መልኩ መተባበርን ያካትታል። በሲቪል ደረጃ የቀረበው ሀሳብ ደግሞ በጋዛ ሰርጥ ውስጥ የሕዝብ አገልግሎቶችን ለማስተዳደር ኃላፊነት ያለው ፖለቲካዊ ያልሆነ የፍልስጤን ምሁራን ኮሚቴ እንዲቋቋም ይጠይቃል። ይህ የአካባቢ አካሄድ ያለምንም የፓርቲ ስልጣን በጋዛ አስተዳዳሪነት ሐማስን ለመተካት የታሰበ ነው። አሜሪካ ያቀረበችው ረቂቅ የውሳኔ ሀሳብ ሰላም አስከባሪ ኃይሉ እስከ ታህሳስ 31 2027 ድረስ በጋዛ ይቆያል ተብሎ የሚጠበቅ ሲሆን ከዛ ባለፈም ከእስራኤልና ከግብፅ ጋር በመተባበርም ጊዜውን የማራዘም እድል ሊኖረው እንደሚችል ተነግሯል። የተባበሩት መንግስታት ድርጅት የትራምፕ አስተዳደርን በጋዛ ሰላም ለማምጣት ያለው ቁርጠኝነት የሚደነቅ ስለመሆኑም ተናግሯል። በፕሬዚዳንት ትራምፕ ቆራጥ አመራር ስር ይህንን ታሪካዊ እድል በመጠቀም የፕሬዚዳንቱን በመካከለኛው ምስራቅ ላይ ያላቸውን የሰላም ራዕይ ለማሳካት የታተሩ ሁሉ ምስጋና ይገባቸዋል በማለትም አሞካሽተዋል። ይሁንና ይህ ሁሉ የሰላም ሂደቶች እየተከናወኑ ባለበት ጊዜ የእስራኤል ወታደሮች በተያዘው የዌስት ባንክ ጥቃት መሰንዘራቸውን ከተማይቱን መውረራቸውን አልጀዚራ ዘግቧል። በጄኒን አቅራቢያ የአልያሙን ከተማም ላይ ጥቃት ሲሰነዝሩ የእስራኤል ወታደሮች አንድን ሰው ከመያዛቸው በፊት ተኩሰው ማቁሰላቸው ተሰምቷል። ከዛ ባለፈም በማዕከላዊ ጋዛ ሁለት የፍልስጤም ሰዎች በተለያዩ ጥቃቶች ተገድለዋል። የእስራኤል ጦርም ጥቃት እየቀጠለ ባለበት ወቅት የተኩስ አቁም ስምነቱን ተጥሷል እየተባለ ይገኛል። ከዚህ ባሻገርም እስራኤል ከሐማስ የታጋች አስክሬኖች በቀይ መስቀል በኩል መረከቧንና ማንነታቸውን ለማረጋገጥም ወደ ምርመራ መላኳን አስታውቃለች። አሁን የተላኩት አስክሬኖች የታጋቾች መሆኑን ከተረጋገጠም በጋዛ ይኖራሉ ተብሎ የታሰበው አስክሬን ቁጥር ወደ ስድስት ይወርዳል ተብሏል። የሩሲያው ፕሬዝዳንት ቭላድሚር ፑቲን አሜሪካ የኒውክሌር ሙከራዋን እንደገና ከጀመረች ሩሲያ የበቀል እርምጃዎችን እንደምትወስድ አስጠነቀቁ። ቭላድሚር ፑቲን የኒውክሌር ጦር መሳሪያ ሙከራን ለማስቀጠል እቅድ እንዲቀርብ መመሪያ የሰጡት ዶናልድ ትራምፕ አሜሪካ ከጥቂት አስርተ ዓመታት በኋላ የኒውክሌር አቅሟን ለመፈተሽ የሙከራ ስራው በአስቸኳይ እንደገና መጀመር አለበት ሲሉ ትዕዛዝ ከሰጡ በኋላ ነው። ሙሴ ከበደ ዝርዝሩን አዘጋጅቷል። በዓለም አቀፍ የፖለቲካ መድረክ ላይ አዲሱ ውጥረት ነቅሷል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን አሜሪካ የኒኩለር ሙከራዋን እንደገና ከጀመረች ሩሲያ የበቀል እርምጃዎችን እንደምትወስድ አስጠንቅቋል። የአሜሪካው አቻቸው ዶናልድ ትራምፕ አሜሪካ ከፈረንጆቹ አቆጣጠር 1992 ጀምሮ ያቆመችውን ኒኩለር የጦር መሳሪያ ሙከራው ለመቀጠል ማቀዷን ተከትሎ ፑቲን የክሬምሊን ከፍተኛ ባለሥልጣናት የሩሲያ የኒኩለር የጦር መሳሪያ ሙከራን በተመለከተ ዝርዝር እቅዶችን እንዲያቀርቡ መመሪያ ሰጥተዋል። ቪላድሚር ፑቲን የኒኩሌር ጦር መሳሪያ ሙከራ ለማስቀጠል እቅድ እንዲቀርብ መመሪያ የሰጡት ዶናልድ ትራምፕ አሜሪካ ከጥቂት አስርተ ዓመታት በኋላ የኒኩሌር አቅሟን ለመፈተሽ የሙከራ ስራው በአስቸኳይ እንደገና መጀመር አለበት ሲሉ ትእዛዝ ከሰጡ በኋላ ነው። በትናንትናው እለት ፑቲን ለሩሲያ ጸጥታው ምክር ቤት እንደተናገሩት አሜሪካ ወይም አጠቃላይ የኒኩሌር ሙከራ እገዳ ስምምነትን የፈረመች ሀገር የኒኩሌር ሙከራዎችን ካደረገች ሩሲያ የተገላቢጦች እርምጃዎችን የመውሰድ ግዴታ አለባት ብለዋል። ፕሬዚዳንቱ አክለውም የውጭ ጉዳይ ሚኒስቴር፣ የመከላከያ ሚኒስቴር፣ የሰላ አገልግሎትና የሚመለከታቸው የሲቪል ኤጀንሲዎች በዚህ ጉዳይ ላይ ተጨማሪ መረጃ ለመሰብሰብ የተቻሉ እንዲያደርጉ፣ በጸጥታው ምክር ቤት እንዲገመገሙና በተለይም ለኒኩሌር ጦር መሳሪያ ሙከራ ዝግጅት የመጀመሪያ እርምጃዎች አስፈላጊ የሆኑ የተቀናጁ ምክሮች እንዲያቀርቡ መመሪያ ሰጥቻለሁ ሲሉ ገልጸዋል። ታዲያ የሩሲያው ፕሬዚዳንት ቭላዲሚር ፑቲን አሜሪካ ቆማ የነበረውን የኒኩሌር ጦር መሳሪያ ሙከራ እንደገና ከጀመረች ሀገራቸው ተመጣጣኝ እርምጃ እንደምትወስድ ማስታወቃቸውም ጦር መሳሪያ ፉክክሩ የዓለምን ፖለቲካ ወዴት ሊወስደው ይችላል በሚለው ጉዳይ ላይ የፖለቲካውን ዘርፍ ጠበብት እያነጋገረ ነው። እንደ አውሮፓውያን አቆጣጠር በ1991 ሶቪየት ህብረት ከፈረሰች በኋላ ሩሲያ የኒውክሌር ጦር መሳሪያ ሞከር አላደረገችም። ነገር ግን ከቅርብ ሳምንታት ወዲህ ትራምፕ ሩሲያ በዩክሬን እየተካሄደ ባለው ጦርነት በፑቲን ላይ እየተበሳጩ በመጣታቸው በዓለም ትልቁን የኒኩሌር ጦር መሳሪያ በያዙት በሁለቱ ሀገራት መካከል ያለው ውጥረት ተባብሶ ቀጥሏል። የፑቲን የኒኩሌር ማስጠንቀቂያ በሩሲያ የዩክሬን ጦርነትና በአጠቃላይ በዓለም አቀፍ የኃይል ሚዛን ላይ ትልቅ አንድምታ እንዳለው ከተለያዩ ዓለም አቀፍ ሚዲያዎች የተገኙት መረጃዎች ያሳያሉ። ዘኒውዮርክ ታይምስ እንደዘገበው በዋሽንግተን ያሉ የፖለቲካ ተንታኞች የፑቲን ንግግር በቀላሉ የሚታይ እንዳልሆነና ሩሲያ የኒኩለር አቅሟን ለማሳየትና በዩክሬን ጦርነት ላይ ምዕራባውያን የሚያደርጉትን ድጋፍ ለማዳከም የመጠቀምበት ስልት አካል እንደሆነ አድርግ መለክቷል። የጦር መሳሪያ ቁጥጥር ማዕቀፍ ውስጥ ስጋት መንገሱን የጠቀሰው ዘገባው ይክሰት የጦር መሳሪያ ቁጥጥር ስርዓትን ሙሉ በሙሉ ሊያፈርስ ይችላል የሚሉ ስጋቶችንም አካቷል። በተለይም የኒኩለር ጦር መሳሪያ እገዳ ስምምነት የቀዝቃዛው ጦርነትን ፍጻሜ ተከትሎ ከተገነቡ የጋራ ደህንነት ማዕቀፎች መካከል አንዱ የነበረ ቢሆንም አሜሪካ ስምምነቱን ከፈረመች በኋላ አሁንም ድረስ አለማጽደቋ እንዲሁም ሩሲያን ለርፔን አቆጣጠር በ1996 ፈርማ በ2000 ብታጸድቀውም ከሩሲያ ዩክሬን ጦርነት ጅማረው በኋላ በ2023 የሩሲያ ፓርላማ ያጸደቀውን ውሳኔ ሽሮታል። ብዙም ሳይቆዩ ራሳቸው ቭላድሚር ፑቲንም በፊርማቸው ውሳኔውን አጽንተዋል። ታዲያ አሁን ይባስ ብሎ በሁለቱም በኩል የኒኩሌር የጦር መሳሪያ ሙከራ ለማድረግ የሚደረገው ሩጫ በኒኩለር ብቻ ሳይሆን በሁሉም መስክ ያሉ የጦር መሳሪያ ቁጥጥር ስርዓቶችን ይበልጥ ለአደጋ የሚያጋለጥ ይሆናል ተብሎ ተሰግተዋል። ዘአትላንቲክ ላይ የሰፈረው ሰፊ ትንታኔም ይህንኑ የሚያጠናክር ሲሆን፣ የትራምፕ አሜሪካ ፈርስት ፖሊሲ አለም አቀፍ ስምምነቶችንና ህብረቶችን የሚንቅ በመሆኑ እንደ ኒኩሌር ሙከራ እገዳ ስምምነት ያሉ የጋራ ደህንነት ማዕቀፎችን ለአደጋ ያጋለጣል ሲል ስጋቱን ገልጿል። ከዚህ ባለፈ ክስተቱ ልጓም ካልተበጀለት አዲስ የኒኩሌሮች ቅድምደመ ሰላምን ሊቀሰቀስ ይችላል ተብሎም ሰግቷል። ፕሬዚዳንት ዶናልድ ትራምፕ የኒኩሌር ሙከራን እንደገና ለመጀመር ማሰባቸው የአሜሪካን ጥንካሬ የሚያሳይና እንደ ሩሲያና ቻይና ያሉ ተቀናቃኞችን የሚያስጠነቅ ይሆናል ተብሎ በዋሽንግተን በኩል ቢታሰብም አለምን ወደ ላስፈላጊና አደገኛ የጦርነት አደጋ የሚከትል ሊሆን ይችላል ተብሎም እየታየ ነው። የአሜሪካንን ዝግጅት ተከትሎም በሩሲያ በኩል ተመሳሳይ አቋም አንጸባረቁ። ታዲያ እንደ ቻይና፣ ህንድ፣ ፓኪስታን ያሉ ሌሎች የኒኩሌር ኃይሎች የራሳቸውን አቅም እንዲያሳድጉ ሊገፋፋ ይችላል ተብሎ እየተሰጋ ነው። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በሰሜን ተራሮች ብሔራዊ ፓርክ የሚገኙ የብርቅዬ ዋልያዎች ቁጥር እየቀነሰ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታወቀ። በፓርኩ ያለው የዋልያዎች ቁጥር ከፍ እንዲል የሚያስችል ስልታዊ እቅድ ተዘጋጅቶ እየተሰራ መሆኑን በባለስልጣኑ የብሔራዊ ፓርኮች መሪ ስራ አስፈጻሚ ዶክተር አዳነ ጸጋይ አስታውቀዋል። ህገወጥ አደን ለዋሊያዎች ቁጥር መቀነስ ምክንያት መሆኑን የገለጹት መሪ ስራ አስፈጻሚው የዋሊያዎች ቁጥር እንዲያገግም እየተሰራ መሆኑን ጠቁመዋል። ከዚህ ቀደም ከፍተኛ አደን ይካሄድባቸው በነበሩት ፓርኮች መሻሻል ስለመታየቱ የገለጸው ባለስልጣኑ እየተሻሉ የነበሩ ፓርኮች ግን ህገወጥ አደን እየተበራከተባቸው ስለ መምጣቱ አስታውቋል። ተላላፊ ባልሆኑ በሽታዎች የሚያዙ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ እንደሚገኝ ተነግሯል። ከዚህ ቀደም ባደጉ ሀገራት ላይ ይስተዋሉ የነበሩ እንደ ስኳር፣ ቲቪ፣ ኩላሊት፣ ኮሌስትሮል፣ ደምግፊትና መሰል ተላላፊ ያልሆኑ በሽታዎች በአሁኑ ወቅት ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ በከፍተኛ ደረጃ እየተስፋፉ እንዳሉ የውስጥ ደዌ ስፔሻሊስቱ ዶክተር አዲሱ ዘውዴ ተናግረዋል። በሽታዎቹ ስር እስኪሰዱ ድረስ የከፋ ምልክት እንደማያሳዩም የተገለጸ ሲሆን የአመጋገብ ስርዓት መዛባት፣ የሰውነት እንቅስቃሴ አለመኖር ዋነኛ መገለጫ መንገዶች ናቸው ተብሏል። ህብረተሰቡም በየጊዜው የጤና ምርመራ በማድረግና የአኗኗር ዘይቤውን በመቀየር ራሱን ሊጠብቅ እንደሚገባ ተነግሯል። የኢትዮጵያ ብሔራዊ አካል ጉዳተኞች ረቂቅ ፖሊሲ አካል ጉዳተኞችን መብቶችና ጥቅሞች እንዲያስጠብቅ ሆኖ መዘጋጀቱን የሴቶችና ማህበራዊ ጉዳይ ሚኒስትር ደኤታዋ ሁሪያ አሊ ተናግረዋል። ረቂቅ ፖሊሲው ተዘጋጅቶ ለፕላንና ልማት ሚኒስቴር መላኩን የተናገሩት ሚኒስትር ደኤታዋ በቅርቡ እንደሚጸድቅ ይጠብቃል ብለዋል። የብሔራዊ አካል ጉዳተኞች ፖሊሲ ዋና ዓላማ በኢትዮጵያ ለአካል ጉዳተኞች ሙሉ ተሳትፎና እኩል እድል በማረጋገጥ አካታች ህብረተሰብ መፍጠር መሆኑንም ገልጸዋል። ፖሊሲው ህንፃዎችን፣ መጓጓዣዎችን፣ እንዲሁም መንግስታዊ አገልግሎቶችን ጨምሮ መሰረተ ልማቶች ለአካል ጉዳተኞች ምቹና ተደራሽ ለማድረግ ያለመ መሆኑ ተነግሯል። ልዩ ፍላጎት ላላቸው የህብረተሰብ ክፍሎች ተደራሽ የሆነ የትምህርት ስርዓት እንዲስፋፋ ማድረግ፣ የስራ ስምሪት እድሎችንና የገቢ ምንጮችን ማስፋት፣ እንዲሁም በአሰሪዎች የሚደርስባቸውን መድሎ ማስቀረት የፖሊሲው አካል መሆኑን ተነግሯል። የሶማሊያ መከላከያ ሚኒስቴር ከሶማሊያ ግዛት ወደ ሱዳን ምስጢራዊ በረራ መደረጉን አረጋገጠ። የሶማሊያ መከላከያ ሚኒስትር አህመድ ሞአሊም ፊቅ እንደገለጹት ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ ማንነቱ ያልታወቀ አውሮፕላን ትላንት ወደ ሱዳን ተጉዟል። ከቦሳሶ ተነስተው ወደ ሱዳን የሚጓዙ አውሮፕላኖች መኖራቸውን ለማረጋገጥ ችለናል ያሉት የሶማሊያ መከላከያ ሚኒስትር ሆኖም ግን ምን እንደጫኑ እና ተልኳቸው ምን እንደሆነ እንደማያውቁ መናገራቸው ተዘግቧል። ቀደም ሲል የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰኢድ ሙሳ አሊ የከፊል ራስ ገዟ ፑንትላንድ ግዛት አስተዳደር የቦባሶን አውሮፕላን ማረፊያ የአረብ ኤሚሬትስ እቃ ጫኝ አውሮፕላኖች ቋሚ ማረፊያ አድርገውታል ሲሉ መክሰሳቸው ተገልጿል። የሱዳን ወታደራዊ መንግስት የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ በማቅረብ ትደግፋለች ሲል በተደጋጋሚ ይከሳል። የተባበሩት አረብ ኤሚሬትስ መንግስት በበኩሉ ክሱን አጣጥሏል ሲል ዲደብሉ ዘግቧል። ፊሊፒንስ ሰሞኑን በመታት ከባድ አውሎ ነፋስ የሟቾቹ ብዛት ከ140 በላይ መድረሱ ተሰማ። አውሎ ነፋሱ በከባድ ጎርፍና በመሬት መንሸራተት ጭምር የታገዘ እንደነበር ተዘግቧል። በአደጋው ከሞቱትና ከላይ ጉዳት ከገጠማቸው ሌላ 127 ሰዎች ደግሞ እስካሁን የደረሱበት አልታወቀም ተብሏል። ይህም የሟቾቹ ብዛት ከተጠቀሰውን በላይ ሊጨምር ይችላል የሚል ስጋት አሳድሯል። ሴቡ የተባለችዋ ግዛት ዋነኛው የአደጋው ሰለባ ሆናለች። በግዛቷ የደረሰው ጎርፍና የመሬት መንሸራተት ከዚህ ቀደም ከደረሱት ሁሉ በእጅጉ ከባድ እንደሆነም ተነግሯል። ጎርፉ ተሽከርካሪዎች እና ትላልቅ ኮንቴነሮች ወስዷል ሲል ኤኤፍፒ ዘግቧል። አዲስ የተወለዱ ህጻናት ሲርባቸው ወይም ሲያማቸው በማልቀስ ስሜታቸውን ይናገራሉ። ሆኖም አልፎ አልፎ ያለማቋረጥ ለረዥም ሰዓት ሊያለቅሱም ይችላሉ። ይህ ለምን ይሆናል የሚለው የዛሬው ጤና አዳም ጥንቅራችን ትኩረት ነው። ወደዚያው እንለፍ። ሰላም፣ ከስድስት ወር በታች ያሉ ህጻናት ያለማቋረጥ እያለቀሱ ተቸግረዋል? እንግዲያውስ መንስኤውንና መፍትሄውን እነግራችኋለሁ። ዶክተር ቢንያም ፍሳነኝ አብራችሁን ቆዩ። አዲስ የተወለዱ ህጻናት ሲርባቸው ወይም ሲያማቸው በማልቀስ ስሜታቸውን ይናገራሉ። ሆኖም አልፎ አልፎ ያለ ማቋረጥ ለረጅም ሰዓታት ሊያለቅሱ ይችላሉ። ጡት ቢጠቡ ብታባብሏቸው ዝም አይሉ። ተጨንቃችሁ ወደ ሕክምና ተቋም ስትወስዷቸውም ከተመረመሩ በኋላ ምንም ምም እንደሌለባቸው ሊነገራችሁ ይችላል። ምክንያቱን ልንገራችሁ። በሕክምና አጠራሩ ኢንፋንታይል ኮሊክ የሚባል ሲሆን ህፃናቱን የሚያጠቃ ቁርጠት ነው። አብዛኛውን ጊዜ የሚከሰተው ከተወለዱ ከሁለት እስከ አራት ሳምንት ባለው ጊዜ ውስጥ ሲሆን እድሜያቸው ከሶስት እስከ አራት ወር አካባቢ እስከሚሆን ድረስ ይቆያል። ይህ ቁርጠት ሲኖር የሚኖሩ ምልክቶች ምንድን ናቸው? ህጻናቱ ጡት ቢጠቡ ብታባብሏቸው የማይቆም ለቅሶ ዋነኛው ነው። ከዚህ ውጪ አብዛኛውን ጊዜ ጤነኞች ናቸው። በምን ምክንያት ይከሰታል? የቁርጠት የሚከሰተው የምግብ መንሸራሸራ ስርዓታቸው ማለትም ዳይጀስቲቭ ሲስተማቸው በበቂ ሁኔታ ስላላበረ ሲሆን በቂ ጡት አለማጥባት ወይም ከልክ በላይ ማጥባት፣ ለህጻናት የላም ወተት መስጠት ያባብሱታል። ምን ማድረግ እንችላለን? አንደኛ በምስሉ ላይ እንደምትመለከቱት አቅፎ ማባበል፣ ትኩረታቸውን ሊሰርቅ የሚችል ድምፆችን መጠቀም፣ ለምሳሌ ሙዚቃ መክፈት፣ ፓሲፋየር ወይንም የእንጀራ እናት መስጠት፣ ለብ ባለ ውሃ ማጠብ፣ እንዲሁም በስሱ ሆዳቸውን ማሳጅ ማድረግ ወይም ማሻሸት። ከዚህ በተጨማሪ ልብስ አለመደራረብ ወይም ስስ ልብስ ማልበስ፣ ጡት ሲጠቡ ቀና አድርጎ ማጥባት እና ሲጨርሱ እስኪያገሱ ድረስ ቀና አድርጎ መጠበቅ፣ ዝም እንዲሉ ብሎ ከልክ በላይ አለማጥባት፣ የላም ወተት አለመጠቀም ይጠቀሳሉ። በመጨረሻም ህፃናት ያለማቋረጥ ሲያለቅሱ ያስጨንቃል። ሆኖም ይህ ጤነኛ በሆኑ ህፃናት ላይ የሚከሰት ቁርጠት ከሶስት እስከ አራት ወር ባለው ጊዜ ውስጥ የሚቆም ሲሆን ከዛ ያለፈ ጉዳት በህፃናቱ ላይ አያመጣም። ሆኖም የህመም ምልክቶች ለምሳሌ ትኩሳት፣ ማስመለስ፣ ማስቀመጥ ካሉ እያለቀሱ ያሉት ህፃናት በሌላ ምክንያት ሊሆን ስለሚችል ሐኪሞትን ያማክሩ። ሰላም። በቤንዚን መኪናዎች ላይ ናፍጣ እንዲሁም በናፍጣ መኪኖች ላይ ቤንዚን ብንጠቀም ሊፈጠር የሚችለውን ነገር አስበው ያውቁ ይሆን? የዛሬው የሀገር ጋራዥ ጥንቅራችን በዚህና አሽከርካሪዎች ማድረግ ባለባቸው ጥንቃቄዎች ላይ ትኩረቱን አድርጓል። ወደዚያው እንለፍ። ሰላም፣ ሰላም እንደምናላችሁ ውድ በዘሮቻችን ራሳችን ላይ እንኳን ባያጋጥመን በምናውቀው ሰው ወይ ደግሞ በወዳጆቻችን ላይ የሚያጋጥም ነገር ነው። ይህም የቤንዚን መኪና ላይ ናፍጣ መጨመር እንዲሁም የናፍጣ መኪና ላይ ደግሞ ቤንዚን መጨመር ነው። ይህን በምንጭመርበት ጊዜ ምን እንደሚፈጠር እኛስ፣ ምን ማድረግ እንዳለብን ጥንቃቄዎቹ እንመለከታለን። ከመረጃዎቹ ጋር አብራችሁም ቆየው። የአውቶሞቲ ባለሙያ ሙያ አሮኒ አብርሃኔ መልካም ቆይታ ቸኩላችሁ ሊሆን ይችላል፣ ሀሳባችሁ ተሰርቆ ሊሆን ይችላል፣ ወይ ደግሞ የያዝነው መኪና ጋር በደንብ አለመተዋወቅ ተሳስተን ያልሆነ ነዳጅ ልንጨምር እንችላለን። መጀመሪያ በቤንዚን መኪና ላይ የተሳሳተ የናፍጣ በምንቀዳበት ጊዜ ምን እንደሚፈጠር እንመልከት። የቤንዚን ሞተር ነዳጁን ለማቃጠል የሚያደርገው ተግባር ውስጥ ግዴታ ስፓርክ ፍለግ ያስፈልገዋል። የናፍጣ ደግሞ ወፈር ያለ እና እንደ ቤንዚን መኪኖች ለመቃጠል ስፓርክ ፍለግ አይፈልግም። ስለዚህ የቤንዚን መኪናችን ውስጥ የናፍጣ ከቀዳን ሞተራችን ለመነሳት አይችልም ማለት ነው ድንገት ካስነሳ ነው እንኳን ሚስፋየር ሞተሩ የመንቀጥቀጥ ነገር ሊያጋጥም ይችላል። የመኪናው ሞተር ሳታስነሱ የሰራችሁ ስህተት ካወቃችሁ በጣም እድለኛ ናችሁ። ቀጥታ በስህተት የቀዳችሁትን ነዳጅ ሙሉ ለሙሉ ከታንከሩ አውጡት። እንዲሁም የመኪናውን የነዳጅ ሲስተሙን ሙሉ ለሙሉ ፍለሽ አስዳረጉት፣ ማለትም አጸዱት ማለት ነው። ነገር ግን የመኪናችን ሞተር ካስነሳችሁት በትክክለኛ ባለሙያ እያንዳንዱ ነገር ልታዩት ይገባል። ሌላኛው ደግሞ የናፍጣ ሞተር ላይ ተሳስተን ቤንዚን ስንጨምር ምን እንደሚፈጠር እንመልከት። የናፍጣ ሞተር ከቤንዚን አንጻር በጣም ጥንቃቄ የሚፈልግ ነው። አንዳንድ ጊዜ እንደዚህ አይነት ስህተት የመኪና ሞተር ሙሉ ለሙሉ ከጥቅም ውጭ ሊያደርገው ይችላል። በጣም ትንሽ እንኳን ቤንዚን ቢሆንም ማለት ነው። እንደዚህ አይነት ሲያጋጥም የመኪናው ሞተር አለማስነሳት፣ በስህተት የተሞላውን ነዳጅ ሙሉ ለሙሉ ማስወጣት። መኪናው የናፍጣ እንደመሆኑ መጠን ቤንዚን በሚገባበት ጊዜ አንዳንድ እቃዎች ሊበላሹ ስለሚችሉ እነሱ እቃዎችንም መቀየር ይኖርባቸዋል። ለዚህ ደግሞ በትክክለኛ ጋራጅ መጠቀም ይኖርባቸዋል ማለት ነው። የመኪናው የነዳጅ ማሰረጫ ሲስተም ውስጥ የቀረ ነዳጅ ካለ ደግሞ ማጸዳትና ፍራሽ ማስደረግ ይኖርብናል። ታዲያ ይህ እንዳይፈጠር ምን ማድረግ እንችላለን? ለመጀመሪያው የተለያዩ መኪኖች የምናሽከረክር ከሆነ መለያ ማለት ተገቢ ነው። ነዳጅ ማደያ ውስጥ መረጋጋት። የምናሽከረክረው ተሽከርካሪ የኪራዩ ደግሞ የጓደኛችን ከሆነ መኪናው ከማሽከረክራችን በፊት መኪናው የትኛውን አይነት የነዳጅ እንደሚጠቀም መጠየቅ ይኖርብናል። ለዛሬ የላቸው የቀረቡት መረጃ ይህን ምስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።